ጳንጠቆስጤ ይሰኛል። ጳንጠቆስጤ ጳንጠቆስጤ ማለት ከትንሣኤ እስከ ጳራቅሊጦስ ያለው 50 ቀን ነው። ኤሎሄ እንዴት አለ? ቀራኒዮ ምንሳለ ያኮረብታ በቃንዲላው ስትላላጥ ሁሉን የቻልክ ያለም ጌታ ሁናቴክን ገፈውብህ ሲያቀዳጁ የሾህ አክሊል ጉልበትክን ሲያዝሉብህ ከዓይንክ እንኳን ጭልም ምስኪል በዛ ጥል መታፋቸው ውቡ ፊት ላይ ሲተፉ ተራመድ እንጂ እያሉ በመዳፋቸው ሲጋፉ ምንሳለች ጨረቃ አንተ በእጅግ የፈጠርካት መሬትስ ምን ተናገረች በጥበብ ባንድ እንዲያጠርካት የብርሃን ነጭ ልብስ ግን ሲያደርጉብክ ዘባተሎ ሰውነት ተሰቃይቶ ሲወድቅብ ተንደባሎ ሁሉን ሰጪ የሆን ከአምላክ ውሃ ስጡኝ ስትላቸው መራራ ሐሞት ሲያስጎነጩ የኃጢአት ጥግ አስክሯቸው ለጋሽነትህን ዘንግተው ሲያደርጉ እንደ ቀማኛ አለቀሰች ስላንተ ስቃይ አዘነች ስለኛ መስቀሉ ድክም አድርጎግ ከመሬቱ ስትዘረር አሸዋ ወዲያው በነነ ባንተ ስቃይ ብለው አረር በአምስቱ ትልቅ ሚስማሮች ከገላህ ሲቸነከሩ ታቦታት ደርቆ በመቆም አልሄድም ብለው ከረሩ ኤሎሄ እንደ ወንበዴ ስትሰቀል እጆችህ ድክም ሲሉ ነፋሳት በጣም ተጎርተው አነፍስም ብለውም ቢያሉ ሰንበርክ ስጋን አውጥቶ ላለማየት ስትል ቀና አዋፋት ቁልቁል ወደቁ እንዳንት ቆስሎ በህሊና። እየተሳሳቁ ሲያደርጉህ እንደ ሸው ዳራ ነገሩ ተገለባብጦ ሲያነሱብህ ስለት ካራ። ስጋህ ቡጭቅጭቅ ብሎ የገላህ ቅዶች ሲሰፉ ባንተው ስቃይ ተሰቃይተው አርድእት ተንሰፈሰፉ። ዮሴፍ ከመስቀል ሲያወርድህ ስጠላልቅ ጀምበረ ብርሃን ወይኔ ልጄ ስትል ጮኸች አለቀሰች እመብርሃን። ከሊቶስትራ አውጥተውክ ሲቀብሩክ ከጎሎጎታ መናፍስትን አወዳድቀ ከዓለም ሞት ድል ስትነሳ ለሰው ብለ ከሞት ክለት ከሃጣን ቤት ስትነሳ ምድርስ ደስ ተሰኘች ታደሰች ከሞት አበሳ። ጌታ ተነስቷል ሲባል ቶማስ ተጠራጠረ የአይሁዴ ኑሮ ዘመን ባንዴው ጥፋጠረ። እኔም ሰለሞን ለማክዳ እንቁለጣትሽ እንዳላት የአንተ ስቃይ መከራ ብዙ ሚስጥርን አላት። በአንተ ስቃይ ሀዘን ንትብ ቢልም ውስጤ እንደምንም ችለዋለሁ። እስካሁን ያልታወቀላት ታሪክ አላት ጰንጠቆስጤ